ስንት ነገር አልፌ መጥቼ ይሄ በውሸት እኔ በውሸት ወሬ እኔ መልስ መመለሴ ራሱ በጣም ነው የተናደድኩትኝ። እመቤቴ በጣም ማለት ነው፣ በውሸት እንደዚህ ለነሱ መመለሴ ርቀት መሄዴ ማለት ነው። ማን ናቸው አስበው? ማን ናቸው? ምንድን ናቸው? የሚወዳችሁ ሰው እኮ ዛሬ የሚወዳችኋል ነገ የሚወዳችኋል። እውነት ራሱ ቢሆን እናቴ ብትሆን ማለት ማን አባቷ ስለሆነች ምረዳት እዚህ ምድር ላይ ሳትፈልግ በነገራችን ላይ ንገራችሁ እናትም ሆነ አባቶች ማለት ነው እዚህ ምድር ላይ እናንተ ሳትፈልጉ እስካመጧችሁ ድረስ ማለት ነው ግዴታ እነሱን የማሳደግ እንደ ህሊና ህሊና ካላቸው እንጥሯቸው ከዛ በላይ አሁን እቺ ፎቶ ያመጧት ሴትዮ ወጠምሻ ናት። ደንበኛ ደንበኛ ትልልቅ ድንጋይ ተሸክማ መስራት የምትችልና መብላት የምትችላት እጅግር አላት ተነስታት በላም የሌላ ሰው እናት ራሱ ናት አይደለ? ልንገርሽ፣ የዛች ሴትዮው እናት እች ወጠምሻ እናትሽ፣ ደበሎ እናትሽ ተነስታ ስራ ብትሰራ ያዋጣታል። እኔ ቤታ ስድስት መቶ ሺህ ፎሎ አየችና ያ ሁሉ ዶላር መስሏትኝ የቤታ እናት ነኝ ብላ ከምትመጣ አንቺ ስንቱን አሁን አታስተናግጅም። ማናባሸሽ ልትጦሪ የምትመጪው እናቴ ብዙ የሚያቀኝ ሰው እኮ አለ። ብዙ ሰው እኮ ቤተሰቤን ያውቃል። ለማን ነው ማስረዳው? እንዲ ለራሴ ነው። እስኪነጋልኝ ነው የቸኮልቁጥኝ የነበረው ይህንን እስካወራ። ማን ናቸው ሀቢባን? አሁኑኑ እደውልላታለሁ ለሀቢባ። ከዚ ሰው አጥፊ ነው ምላት። ማን አባታቸው ናቸው እንደሱ? እናቴስ ብትሆን ይርዷታ ከተራበች። እንዲህ አይነት እናት የለኝም። እንዲህ አይነት ለማኝ እናት የለኝም እኔ እናቴ ቤተሰቦች እግዚአብሔር ምስክሬ ነው ሀብታም ናቸው። እንኳን አይደለም እንዲህ ወጥተው ሊለምኑ ማለት ነው ቅም አላሞች ለእናንተ ማብራሪያ መስጠት እናቴ ቺናት ብዬ ማምጣት ስለማልፈልግ አሜን ፎቶ ይሄ ነው ወይ ቤተሰቦቿን ማምጣት ማን አባታችሁ ስለሆናችሁ ነው ማመጣው እዚህ ቲክቶክ ላይ ብዬ እንጂ ብነግራችሁ የሚታወቁ ናቸው። ግን ለማንም አባታችኋል ማብራሪያ መስጠት አይጠበቅብኝ። ማናችሁ እናንተ ጥቅም አላም እኔን የወለዱኝ ቤተሰቦች እንኳን መለመን አይደለም፣ እኔን እንኳን አምስት ሳንቲም አይጠይቁኝም። እንኳን ወጥተው ሊለምኑ እንዲህ አይነት እናትም ካለች ማለት ነው፣ እንዲህ ምትለምን እናት ቢኖረኝ ማለት ነው አውጥቼ ነው ምጥላት። እኔ ኩሩ ነኝ። ብራብ፣ ድህነት ቢጥለኝ ይሄን ማህበረሰብ ወጥቻ ላይም እንኳን እናት ኖሮኝ እንደዚህ አይነት እናት ወታ ልታወራ ቀርቶ እኔ ቤታ በህይወት እያለሁ ማለት ነው እውነት እኔ እናቴ እንደዚህ ልመና ልትወጣ እኔ ቤታ በህይወት ቆሜ ለዚህ ማህበረሰብ እንኳን እናት አይደለም አባት የሩቅ ዘመዴ እንኳን እንዲወጣ አልፈቅድለት። ሶሻል ሚዲያ አስረግጬ ነው ምነግራሉ። የሩቅ ዘመዴ ማዘር በክብር ይነፉ ነው ምሎትኝ። ተከፍሎት መጥተዋል እንግዲህ ሊያጨበጭቡ። እርስዎም ትልቅ አጢያት የሰሩትኝ። እኔም ደግሞ ማዘር ይነፉ ነው ምሎት የት አባቶቸው ያውቋቸዋለሁ። እኔ እናቴ ላክብሮት ብዬ እንጂ ቅማላም ቅምልምል፣ ደግሞ ለማኝ እኔ ለማኝ ዘር የለብኝም እዚህ ወቶ የሚያላዝን ገንዘብ ስጡኝ እያ እያለ ቆሽ ማዳሮ ጊት የታ አባቱ ታውቃታለሁ። መድኃኒዓለም ምን አገባኝ? ድ ልክ ቤታን ትመስላለይ። የታ አባሉ ኔ ጤንዚዛ ስመስል አያያኝ። አንዬ ማዘር በክብር በክብር ተነፉ። ይህን ነው የምለው ባለጌ ብትለኝም ባትለኝ ምን አገባኝ? እኔ እዚህ ቲክቶክ ላይ ትልልቅ ሰዎችን ስትሰድቡ አይደል የምትሉትኝ ምን አገባኝ። የታውቂያ እናቴ ብትሆን የሰው እናት እንደሆነች ባቅ ኦኪ አከብራት አለ ይባላል። የታባቷ አቃታለችን። ጋለሞታ ተነፉ ነው ምላቸው። ምን አገባኝ። ያላቃት የራስ ነገር ሲሆን እኮ ነው የሚያንገበግበው። ምን አገባኝ። አፏን አግመት አመታ የውሸት የቤታ እናትኔም ብላ ዋሽታ ከመጣች ማዘር ይነፉ ነው፣ በክብር ለዛውም በክብር ተከብረው። ቅማላም ማን አባቱ እዚህ ቲክቶክ ላይ ያስቆመኛል እንዴ? አለመናገር፣ ዝም ማለቴ ፍራቻ መሰላችሁ እንዴ? አንቺ ፊንገር፣ አንቺ ጎርጓሪ፣ አንቺም ልታብራሪ ትመጫለሽ። እናትሽን በምን በሽታ እንዳጣሻት እኮ ሁሉ ሰው ያውቃል። አይጂ ላይ እኮ ስትናገሪ ነበር። እኔ ክፉ ነገር እንዳንቺ አይነት ቆሻሻ እናት ወልዳ ስለ አንቺ እናትም ማብራሪያም አልሰጥም። እኔ እንዳንቺ ቆሻሻ ባለጌ አይደለሁም። አባትሽን የጠፋውን አባትሽ ፈልጊ። እኔ ቤታ አንድ ቀን እዚህ ቲክቶክ ላይ አባቴ ማን ነው እናቴን አፋልጉኝ እያልኩ ማወራ ሴት አይደለም። እኔ ጠንቃቃ ጀግና ሴት ነኝ። ስለ ቤተሰቤ መጥቼ እዚህ አውርቼ አላቅም። አባትሽ በኤርትራ ጦርነት፣ በእንትን ጦርነት ጠፋት በይ። ቀማላም፣ እንዳንቺ አይነት ቆሻሻ ልጅ ወልዶ ሳይፈልግሽ ነው ሜዳ ላይ ጥሎ ሄደው። እኔ ስናቴን አውቃታለሁ። ቤተሰቦቿን ዘርማን ዘሯን አውቃለሁ፣ ማን ምን እንደሆነ። ደም ሞራል ኖሮሽ ስለኔ ታወራለሽ? ለምን አለቀሰኝ? ቀማላም አንቺ ሆድሽ ውስጥ ከአይንሽ ውስጥ የሚያለቅሰው ካካ ነው። አንቺ እንባ ማያወጣሽ የምትበይ እህል ተቆዝሮ ማለት ነው። ከአይንሽ ውስጥ ካካ ነው የሚወጣው። እንደኔማ ባይኖርሽም፣ ሆድሽ ሁሉ አንጀትሽ ሁሉ በሰገራ ይሞላ። ምን አባሽና ነው አለቀሰች? ምን አለት ያለሽ ሰባት ዘርሽ ያልቀስ እንባ ካላቸው እነሱም ቅማላም ዝም ስልሽ መናገር ያቃታኝ መሰለሽ እንደ ካካ ነው የምታለቅሽው አንቺ የበላሽው እህል ወደ ሰገራ ተቀይሮ ነው የምታለቅሽው ማናባሽ ነሽ አንቺ ስለ እኔ የምታወሪው እምባም ያለው ሰው እኮ ልብ ሲኖርሽ ነው እምባም ይኖርሽ ልብ ሲኖርሽ ነው ልብ ደረቅ ልብ ድንጋይ የታባሽ እና ነው እምባ የምታወጪው ቅማላም እችስ ነጭቅ ማለት ተይ አንቺ በሽተኛ የውሻ ላይ መዥገር ማናባሽ ስለሆሽነ ነው አንቺ እኔን ቤታን እና ታምጡ ምናምን መጥቶ ጉሮሮሽን እንዳልዘጋው ስፈልግ አቅሙ አለኝ። ፓወሩ ጀሌን ያለው ጥቃቅን እና አነስተኛ መተው ከስር የሚደግፉሽ አለ። ፓወሩ ጀሌን ያለው ዩቲዩብሽን ካስፈለገኝ ማለት ነው። ቁጭ ብዬ ስራዬ ብዬ ማለት ዘምቻ አዘጋብሻለሁ። በአደባባይ እንዲህ ብዬ አላቅም አይደል በአደባባይ እነግርሻለሁ። ያቺ ማናት ቆይ ጋይስ እንትን እያልኩት ነው አቀላቀልኩት ነው ረጅም ሳፈጀሽ እንዳትሉ። ያቺ ፊንገር እኔን አዘጋዋለሁ ምናም እንዳልቻለ እኔ በተግባር አሳይሻለሁ። አዘምትልሻለሁ። አድበሽ ተቀመጭ። ቅም አለም ደግሞ ፊንገርን የስ ጉረኛ ነኝ። የስ የስ ጉረኛ ነኝ። የስ ጉራ ብቻ ምን እንደሆነ አሳያለሁ። የስ yes ጉረኛ ነኝ። ደፋር በራሴ ሲመጣየክ እንዴት እንደምቆም አንተ ቆረቆራ በራሴ ስለመጣች እንድ እንጂ ለሰው ተደርቤ ጎሬ ማውራት አይደለም። በራሴ በቤታ ለራሴ ራሴ ስቆምለት አሳያለሁ። ቀማ አላም እኔ እኮ ብዙ ወዳጅና ደጋፊ ነው ያለኝ። ለማን አባታችሁ ነው ማብራራው? ንፍጣሞች ወሮሮ አለን። ይኸው ህዝቡን ተመልከት። እኔ ገና እንኳን እኔ ለእሷን መልእክት ነው ያደረስኩላት ገና ካፌ ሳልጨርስ አለው የሚል ህዝብ ነው ያለኝ። አራሞች ቀማ ላም ደግሞ ምን ግማሾቹማ እኮ የሆነ በቃ እኔም እኔ እኔም ዋረድላቸው መስራቸው ኖ ሀቢባ መስራት የለባትም። ሀቢባ ለምን ሀቢባ የያዘችውን ነገር ስለማትለቅ እስከ መጨረሻ ስለምትሄድበት ማለት ነው። ሀቢባ መስራት የለባትም። ሀቢባ አንቺ ያዡ ጉዳችሁ እንዳይወጣ ነዋ። እኔ ራሴ ትችዋለሁ፣ ዘግቼዋለሁ። ያቺ ሴትዮ በቪዲዮ እስክትወጣ ብያችኋል። እንዴት አድርጌ ጉሮሮሽ እንደምዘጋው እኔ ከዛሬ ዛሬ ላወራው ይችላሉ። ከዛሬ ቀን ጀምሮ ግን ይህንን ዘግቸዋል። አለቀ። እጅሽ ፓወር ያለው ፓወሩ ያለው እኔ እጅ ላይ ነው። እኔ ነው የማሽከርከር አንቺን የምችለው። ስፈልግ ቪው ሰጥሻለሁ፣ ስፈልግ አቆምብሻለሁ። አላያችሁም የአንድን ሰውን ስም ሳልጠራ አቋርጬ በራሱ እየተጋጋጠ ያለ ሰዋል። እንደዛ ነው ማደርግሽ እኔ ቤታ አ ሙድ ይዛሉ እንዴ ላይ ላይ ወቸው ጉድ እንዴ! ስልክ የላትም። ስልክ ትግዛ። አምስት አስር አንበሳ ታውረድ። የበላሽ ይውረድ፣ ልብሽ በቂጥሽ ይውረድ። እኔ አስር አንበሳ ስታይኝ፣ እኔ እንዲው ዝም ብዬ ከተማም ቀመስ አልመስልሽም ስታይ። አስር አንበሳ ለአንቺ መጥቼ ላውርድ? እንጥልሽ ላይ ነው እንዲህ በእግር የምቆመው ጀላራስ። አስር አንበሳ ትላል። አስር አንበሳ አይደለም አንድ ዶላር አልክላትን፣ በቁርቁም ነው የምበሳት። እንኳን አይደለም እኔ ለማንም ወሮ በላ ተከፍሎት ለመጣ አይደለም እኔ ቸግሮኛል ብሎ ውስጤ ካልተሰማ ሁሉ አልሰጥም። ውስጤ ካልተሰማ፣ ውስጤ ውስጥ ካልገባሽ እንኳን አይደለም እኔ አስር አንበሳ አልሰጠሽ። ደፋ ስልክ ግዙላት እላለሁ። እኔ ምን አባቷ ስልክ ታወራል? ምን አባቷ ስልክ ምን ይሰራላታል? ትልቅ ሴትዮዋ አይደለች? ስልክ ምን ይሰራላታል? አቆርብም ከእስልምና ወደ ምን ተቀይሬ ያለሁ ብላለች። በደንብ ኦርቶዶክስን ታጥና። በዚህ ሰዓት እሷ ስልክ አያስፈልጋትም። አሉባልታ ሶሻል ሚዲያ አያስፈልጋትም። የሚያስፈልጋት ከእስልምና ወደ ክርስትና ተቀይር ያለው ብላልቻል፣ ክርስትናውን እንዴት በደንብ ማወቅ እንዳለባትና ገዳም ገብታ ትቁረብ። ያን የሚያጓጣት እንኳን እኔ ስልክ ልገዛላት እንጥላ ያኔ ነዋ የሞትኩትኝ። እኔ ቲክቶክ ላይ ለሷ ስልክ ገዝቼ ያኔ ነው እኔ የተዋረድኩትኝ። አራሞች ጨርሻለሁ። ለካ ዝምታ ዝም ስል ፍራቻ መስሏችኋል? ዩቲዩብ ሰራለሁ። እሺ ጋይስ፣ ዛሬ ዛሪ የታለንትን ስፕሪን ለበራሴ ማታ በማንም ማረ በራሴ ነው የተናደርኩት። ማናቸው አልኩኝ፣ ቤታዬ፣ ማናቸው እነዚህ ሰዎች ማናቸው? ማብራሪያ የሚሰጣቸው ንቀማላም ማን ማናቸው? ምንድን ናቸው? እበት የበትሽ ዩቲዩብ ላይ ስትግማማ ስንቱን አላያችሁ እንዴ? ስንቱ የተፈሰተው ስንቱን ስታናክስ ስንቱን ስታግማማ የቆየ ሴትዮ። እኔ ደግሞ እሷን ቁጭ ወይ ማብራሪያ ልሰጥ። እቺ እቺ ማናት? ፊንገራል እኔን ከምትናገሪ እሷን እስኪ ሞክሪ፣ እሷን አልፈም። አንቺ እኮ በደህና ጊዜሽ እኮ ስንቱንም ዘሩንም ምኑንም አብካክተሽ ዩቲዩብ ላይ ታውቀሻል። ቢያንስ ይቺ ማትታወቅ ጥቅና ዣማምጥቼ እኔ ነኝ እኮ ከዚህ በኋላ አፌን ብዘጋ ማናባቱ ያታል? ሰው ያገኙ ጋይስ፣ ማን ያታል እስኪ ንገሩኝ። ማናባቱ ያታል? ማን ያታል? ወይ ጉድ። ሌላ ጥያቄ አላችሁ? የምትሳደቡ ተሳደቡ። የተሳደባችሁ ነው ዶች አላችሁ። ወይኔ ጉድ ይፈላ ትሳደባላችሁ። አሁንም አላየውም ግን፣ ላይክ እየተሳደባችሁ ነው። ላይክ ግማታ ሙሻ ምናምን እየተባባላችሁ ነው። ውዶቼ፣ ነው እንደዛ እንዳታደርጉ ውዶቼ፣ እንደዛ አይደረግም። እሱ ብልግና ነው። እሱ ብልግና ነው። ወቸው ጉድ ነው። በፍጹም ቤታ ፊንገር ይጅባት ዩቲብ ላይ ነው የሚሄድባት። ውዶች ው ዛሬ አያቸዋለ ዩቲብ ላይ መጠንከሬን ዛሬም ቪዲዮ ዩቲብ ላይ ይሰራለሁ፣ እንትኔን አስተካክላለሁ፣ ዩቲብ ጀምራለሁ፣ እቀጣቀጣችኋለሁ። በቃ ምንን ያጨቃጨቀኝ ዩቲብ ላይ እየገቡ ማስቀዘን ነው። ምንም እኮ ሌላ ምንም ነገር የለውም። በዛ ሜካፕና ይጠጫዋ ውዴ ከበዛ ለምንጠጣ ተሻጥቀንሹም ውዴ፣ እንደ ሐሳብ ወይ በጥብጩ እንደ ሊጥ በጥብጩና ማለት ነው። እንደሊት በጥብጠሽ ሶስት ጉልቻ እንጀራ ጋግሪበት። ሳይሽ የተራብሽ ይመስላል። ፕሮፋይልሽን አየሁ እህል ያማረሽ ይመስላል። ነይ እናቴ፣ ነይ፣ ነይ ጠጪ፣ ነይ ጠጪ በጥብጠሽ። ውዴ ሜካፕ በዛ ትላለች፣ ይዞሽ ይሂድ። ሜካፕ አርቲስቶች ግን ሜካፕ ቀብተው ሰው ሲፖስቱ ዋው ገና አልጨረስኩም እኮ ነጭ ትረስት ፕሮሰስ ይልሻል። ሲያልቅ ነው ማውራት ያለብሽ። አሁን ገና እኔ የተቀባው ነው ገና መጀመሪ ነው። ሲያልቅ አውሪ። ሁሌ እንደምቀባው ነው ተቀብቼ የሚመጣው ምንም አዲስ ነገር የለው። ተቃጠሉ። እንድናደዱ እኮ ሊያብዱ ደግሞ አንዳንዶች። ወላይ ማርያምን፣ እሷን ትመስላለች ስማመረ። እኔ እንደዚ አይነት ሰው አይቻላ። እኔ እንደዚህ አይቻላክም። እንደ አይነቶች ቅናተኞች አይቻላቅም ህይወት ዘመኔ በስ አሁን በጣም ነው የምትቀኑት፣ እግዚአብሔርን ትቀናላችሁ። እኔ በግልጽ ነው የምነግራችሁ፣ በጣም ነው የምትቀኑት። ኧረ አምላኬ፣ ወየ ሰው የሰጠኝ እመቤቴ፣ ሁሌ ተንበርክኬ የምጸልይ፣ እግዚአብሔር ሁሌ ተንበርክኬ የምጸልይ፣ ከትንሽ እስከ ትልቁ ከሙስሊም እስከ ክርስቲያኑ ከብሔር ብሔር ሳይል የሚወዱኝን፣ አንተ ከዚህ በላይ ፍቅር ስጠኝ። ሌላ ምንም ምለው የለም። ገንዘብ አልፈልግም መድኃኔዓለም። ቢርበኝም የሆነ ቦታ ላይ ድፍት ብዬ የሆነ ነገር አሜሪካን ሀገር ውስጥ ለቃቅሜ ይበላለሁ። የሰው ፍቅር ብቻ ስጠኝ። እንዴ ሊበሉኝ ነው እኮ። ምግብ ችግር የለውም መድኃኔዓለም አባቴ። የሆነ ቦታ ላይ ቢርባችሁ እንኳን ማለት ነው እዚህ አሜሪካን ሀገር ላይ ዳላርች ሄጄ እንኳን ይኔ ፍቅር የሆነ ልቅምቅም አድርጌ ይበላለሁ። አምላኬ፣ አሁን ካለኝ በላይ የሰው ፍቅር ጨምርልኝ። አሁን ካለኝ በላይ ይሄ ነው እነሱ ያንገበግ። በቃ አትወደዱ። እንዴት ነው ነገሩ? አትወደዱ ምን የምቋውን ኮ ገንዘብ አይደለሁም። ሁሉ ሰው እኮ አይወደኝም ዝም ብሎ ሰው በምክንያት ተነስተዋና፣ እንዳላያችሁም እንትና ቤት ገብታ ማን ነው ያጫሯን ግርግዳ ላይ የምበጠብጠው? ቤት ገብታ የሆነች ልጅ ያለችውን አልሰማችሁም? ቤታ ምትመስለኝ ተንኮለኛ በቃችሁ። ቤታ ምትመስለኝ ተንኮለኛ ሰው እያሰማራች ሰው የምታሰድብ ለዚህ ሁላ ሰውን የምከፍል ከሆነ የማንቱ ጃር ነኝ ውዴ አያችሁ የቅናታቸው ጥግ ማለት ነው። ይሄ ሁላ ሰው ቤታ እኔ ከፍዬ መድሀኒዐለም ያሳያችሁ። ለዚህ ሁሉ ማህበረሰብ ለዚህ ሁሉ ማህበረሰብ ከፍዬ እኔ ቤታ እያደራጀው ስልክ ማለት ነው። እኔ እኮ ሰገጤ አይደለሁም። ኦኬ፣ ነገ ስትጣሉ፣ ነገ ስትንትን ሲል የሚወጣ ነገር ታሪክን አልሰራም። ምን አቆሃለሁ? ማደርጋት የዋህሞ ነው፣ ለሚወደ ለጥሩ ሰዎች እንጂ ለእንደናንተ አይነት መሽቁቆች ጠንቅቄ ነው ማቃችሁ። ሞኒካ አለች። ሞኒካ እየኔ ፍቅር እኔና ሞኒካ የሆነ የሰራ ነው ቪዲዮ ነበር ማለት ነው። የድሮ ቪዲዮ አግኝቼ ሞኒካን ካልጠላሽ ኤርትራዊ ለምና ደምሮ የምጠራው ቆይ ላሳየችው ሞኒካን እኔና የአማራ ፋን ነው እያለች ይህ ቪዲዮ ይሄ ቆየ ቪዲዮ ኮነ ቀይ ፖስት ተዋለ ስቶሪ ላይ ማለት ነው። ሁለት ሺህ ዶላር ምንድን? ሁለት ሺህ ዶላር ውዴ ልስጣችሁ ወይኔ፣ ግን እኔ ግን እግዚአብሔርዬ፣ እንደ ሀበሻ ኮ ምቀኛ የለም ኮ መቤቴን። እውነት ግን ገንዘብ ያለኝ ይመስላችኋል? እኔ ኮ አምላክ ያለኝን እየባረከልኝ ነው። ስለ ጅብ እኮ ስለሆናችሁ ነው። እናንተ ኮ ማይባረክላችሁ፣ ስቁንቁን። ዛሬ ያዛችሁትኝ አመድ ይሆናል፣ ነገ ያዛችሁትኝ አመድ ይሆናል። ለምን ብላችሁ እስኪ ራሳችሁን ጠይቁ። እስኪ ለምንድን ነው ብላችሁ ራሳችሁን። ስቁንቁን፣ ጅብ ናችሁ፣ አታካፍሉም። ሆዳም ናችሁ፣ ሆዳም ናችሁ፣ አትሰጡም ለሰው አትሰጡም። አታካ ጅብ ናችሁ። ጌመሮች ጅብ ናችሁ። ትጫወታላችሁ፣ ትቆረጥማላችሁ። እንኳን አይደለም ለተቸገረ አብሯችሁ ለሚጫወት እራሱ ማለት ነው አትሰጡም። አንዳንድ ካልሆናችሁ ካሉናቹ በስተቀር ችጋራም ጅቦች ናችሁ። ለዛ አይበረክትላችሁም። አመቱ ሙሉ አበባ ትለምናላችሁ። እኔ እንደናንተ አምስት ስድስት አመት አበባ ብጠይቅ ኖሮ ማለት ነው እዚህ ጋር አታገኙኝም። እኔ አሁን ቅርብ ጊዜ ነው መለመን የጀመርኩትኝ። እየእናንተን እየቧጠጥኩ ያለሁትኝ ከእናንተ የተረፈውን ነው እየቧጠጥኩ ያለሁት። እኔ ቤታ አምስት ዓመት ብለምን ኖሮ የት በደረስኩ? ችጋራሞች፣ እውነቴን ነው። ለዛ ነው ገንዘብ የማይበረክትላችሁና ተመልሳችሁ አሁንም የሁሉ ኮይን ወርዶላችሁ ተመልሳችሁ አበባ የምትለምኑትኝ። ኦ ፋውንዴሽን፣ ይሄኛው ኢዚ ብላሪ ማት ነው ብታይ፣ ማት ነው። ኧረ እዛ እንትን ውስጡ ላይ ማት ነው የጨረስኩት። አካፍሉ ጉቺ እያየች አንቺ ጉቺ ጉቺ ጉቺ ማቆጣለ እቺ ነጭ ቅማል ፈራሻት እንደው ደ እያየሽኝ ኮ ነጭ ነጭ ቅማል ደሞ የድሬዳዋ ሰው አይደለችም። የድሬዳዋ ሰው አይደለችም። የድሬዳዋ ሰው ነኝ የምናምናም ባለው የሚባለው ከዛ ነው የመጣችው። የድሬዳዋ ሰው ነኝ ትላለች ቅም ዓላም እንዳንቺ ጠንጋራ ሁለት አይን ደግሞ ማናባሽ ነው ድሬዳዋ ሲያረገሽ አራም ያራም ትኩሳር የወዛ ይወዛ አደራር ቅም ዓላም ደግሞ እኔ ከዚህ ከጠነዛች ካልፈመሰች ነብሷ ለመፈመስ ከሚጨናነቅ አሮጊት ጋ ከጨረጨሰች አሮጊት ጋ እንዳው እግዚአብሔርን አልጨቃጨቅ ብዬ እንጂ ማለት ነው በእኔ ለምን አባቷ ትፈምሳለ? እንዴት ጉሮሮሽ እንደምዘጋው ሳይሻል ወደ ቀድሞ ማንነትሽ እመልሰሽ የእኔ ልጆች ሆናችሁ እሷን ደሞ ፎሎ አድርጋችሁ ቤታ እንዲወሬ የምታቀብሉልኝ ካለ እናንተ ለእኔ የመጨረሻችሁ ናችሁ። እግዚአብሔርን ፎሎ አርገሽ አትመተሽ ቤታ ምን አይነት ሰው ናት ያት ብለሽ የምትመጥተሽ የምትነግሪኝ ውሸታም ነሽ። ምንም ለእኔ አታስቢም። አስረግጬ የምነግራችሁ እስኪ እንደኔ አቅም ይኑርሽ አሁን እኔ አሁን ቤታ ምን ልትል መጣች ተብሎ ዘጠኝ ሺህ ሰው ስምንት ሺህ ሰው ቤታ ምን ልትል ነው? አንቺ በእኔ እሱን በእኔ ተናንቀሽ ነው አንድ ሺህ ሰው ይገባልሽ። እሱን በእኔ በቤታዩ ምክንያቱም እኔና ጉቺ ደደብ ስለሆንን፣ ሁለታችንም ደደብ ነው። ጉቺም ደደብ፣ እኔም ደደብ። ሁለታችን ቆዳ ቆረቆንዳ ስለሆንን ነው እንዳንቺ አይነት ቦርኮ ሰውነሽ ብለን እንትን ከሰው ጋር እንድትገናኝ ያደረግንሽ። ሁለታችን ደንቆሮ ነን። ጉቺም ደንቆሮ ነሽ፣ እኔም ደንቆሮ ነኝ። ሁለታችንም ደንቆሮ ነን። አንቺን ሰው ነሽ ብለ ለካ ፌስቡክ ላይ አንዱ ሰውዬ ትልቁ ሰው ይውል ወጥቶ ተማሮ ሲያወራ ገንዘባችሁን የታለ የዲጂን ባላገናኛለሁ ብላ የሰበሰበችው ገንዘብ አልሰጠችሁም በላችሁ። አሁንም በዚህ ሴትዮ መታ የቤታ እናት ናት የቤታ እናት ብላችሁ የምታወጡ ካላችሁ እጃችሁን ይቁረጠው። መድኃኒያለም እየነገርኳችሁ፣ ተበልታችሁ መታችሁ አፋችሁን እዚህ እንዳትከፍቱ። እኔ እናቴ ወታ ምትለምን እናት የለኝም። ብትኖረ ማለት ነው አክብዬ ተፋባታለሁ። ውጭ ምትለምን እናት ብትኖረ በስመ አብ ወልደንፈስ ቅዱስ። ልመና እኔ ኃጢአት ነው ወይ ልመና እኔ ንቀት ነው እያልኩ ድህነት ንቀት ነው እያልኩ አይደለም ግን፣ እኔ እያለሁ አባቴ እያለ ልጅ ስድስት ልጅ እያላት እግዚአብሔር ያሳያችሁ ማዘሬ፣ ስድስት ልጅ እያለ ምን እያለ እንደዚህ አይነ እናት ኖረኝ ወታ ምትለምን ከሆነ ረግጬ ረግጬ ነው ማስቀምጣት፣ ረግጫንች ወራዳ ዘረ ወራዳ ነው ምላት እንዲህ አይነት እናት ብትኖሪ ዘረ ወራዳ። እኔ ለማኝ እናት የለኝም። ብስም አሁን ደንፈስ ቅዱስ ወጣ። እንደዚህ አንድ ፍሪጅ ነው ያለኝ። የሚበላ ያጣ ሰው አለ። አንቺማ ፍሪጅ አለ። ሽጩ፣ ማማዬ ሽጩ፣ እናትዬ ሽጩ እና የሌለሽን ስልካ ማይበት በቃ። እኔ ሰው ልጅ እኮ ማለት ነው መብላት ያቃተዋል። አንቺ አንድ ፍሪጅ ብቻ ነው ያለኝ ያለሽ እዛ ፍሪጅ ውስጥ ገብቶ ነበረ። እድሜ ዘላለምሽን አድርቆ ማስቀመጥ አንድ ፍሪጅ ነው ያለኝ እሱን የሌለው እኮ ስንት ኢትዮጵያዊ ያለ የተቸገረ አላየሽም? እኛ የምንረዳቸው እነ ሀቢባ ይዘው የሚመጡት እነ መማር የደከሙ ስንት መነሳት ያቃታቸው ለሽንታቸው መነሳት ያቃታቸው ከአልጋ ላይ በአምስት በስድስት ሰው ታቅፈው የሚነሱ። አንድ ፍሪጅ ብቻ ነው ያለኝ። እዛ ነበር እንጂ ማድረቅ በረዶ ቤት ከቶ ነበረ። ቂጥሽ ዳቦች ምን ሳይቀር ነበር ድርቅርቅ ማለት። አናታ ማፈሪያ፣ ወራዳ የእኔ ቤታ እናት ለልመና ልትወጣ ወይ እኔ በህይወት በህይወት እኔ በህይወት የለውማ፣ እግዚአብሔርን ገይስ እኔ በህይወት የለውማ። ለዛውም ሶሻል ሚዲያ ተጠቃሚ ሆኜ እኔ ቤታ ረ በስመ አብ ወመንፈስ ቅዱስ እኔ ቤታ ማምላክን፣ አታውቁኝም፣ አታውቁኝም፣ አታውቁኝም ማለት ነው። እንዲህ ምን አባቷ ታመጣለች ግን እኮ ስታስቡት ማርያም ምንም እኮ አባቷ ታመጣ? ማናት? ምንድን ናት? ማናት? ላይክ ምጂ አትኮፈሽ፣ በደንብ ነው የምኮፈሰው። በደንብ በደንብ ማናት? ማናት? እሷ ምን አባት አመጣለ? ግንብ ራስ ሞላላ ግሽጣ ራስ ምን ታመጣለ? አጥቆ ቆፈስ ያምርብኛል።